ይህ ስለ ዘ ሰብጀክት ቨርብ አግሪመንት መልመጃዎች የምንሰራበት እና አንዳንድ ማብራሪያዎችን የምናይበት ክፍል ነው አንደኛ ጥያቄ ዩ ኢዝ ማይ ፋቨራይት አንት ሁለተኛ ሺ ፐርፎርምስ ዘ ኬድ ዋል ሶስተኛ ኤትራ ላይክ ስፓጌቲ ዘ ቤስት አሁን ከእነዚህ ከተሰጡት ከአንድ እስከ ሶስት ከተሰጡት አራት አራት ምርጫዎች ተሰጥተዋል እዚህ ውስጥ ትክክለኛ ሰብጀክት ቨርብ አግሪመንት ህግን ተግባራዊ ያደረገው ነው የምንመርጠው፣ ማለት ነው። ኤ ዩ ኢዝ ማይ ፋቨራይት አውንት። ይሄ አሁን በትክክል ሰብጀክቱ ከቨርቡ ጋር አግሪ አላደረግም። ለምን ቢባል ዩ የሚለው ሰብጀክት ፕሮራም ነው፣ ግን እዚህ ጋር ኢዝ መጠቀም የለብኝም ዩ ፕሮራል ስለሆነ ምንም እንኳን ሲንጉላር ቢሆንም ያው ፕሮራል ሰብጀክት ይወስዳል ስላልን እንደ ህግ ዩ አር ማይ ፋቨሪት አውንት መባል ነበረበት። ስለዚህ ኢ ስላለ ኤክስ ይሆናል ማለት ነው፣ አር ይሆናል። ሁለተኛ ዘ ካድ ጎዝ አውትሳይድ አት ናይት፣ ይሄ ምንም ችግር የለበትም። ዩ ማዘር ማድ ግሬት ፓይስ ይሄስ እንዴት ነው? ዘ ትሮፊ ዌር ቴከን ፍሮም ዘ ኬዝ እነዚህ ከአንድ እስከ ሶስት ያሉት ቪዲዮውን ለሰከንድ ቆም አድርጉትና እና እናንተ ሞክሯቸው። ትክክል የሆኑትን ራይት ያደርጋችሁ ትክክል እንደ ደግሞ ያው ታስተካክሏቸው አላችሁ። ሰብጀክቱ ከቨርቡ ጋር አግሪ ማድረግ አለበት። ሰብጀክቱ ሲንጉላር ከሆነ ቨርቡም ሲንጉላር መሆን አለበት። ሰብጀክቱ ፕሉራል ከሆነ ደግሞ ቨርቡም ፕሉራል መሆን አለበት። ቀጣይ ወደ መልሱ እንሄዳለን ማለት ነው። ታንኪዩ ኦኬ። የመጀመሪያው ያው ጥያቄ እንደምሳሌ ለመስራት ሞክረናል። እዚህ ጋ you is my favorite aunt የሚለው ስህተት ነው። አር መባል አለበት እዚህ ጋር። ሁለተኛው ትክክል ነው። ሶስተኛ ዩር ማዘር ሜክ የሚለው ሜክስ ማለት ነበረብን። ዲም ላይ ስህተት ነው። ዘ ትሮፊ ዌር፣ ዘ ትሮፊ ወዝ ቴክን ፍሮም ዘ ኬዝ ማለት ነበረብን። ሁለተኛውም ትክክል የሆነው ኤ ነው። ሺ ፐርፎርምስ ዘ ኪድ ዌል፣ ይሄ በትክክል አግሪ አድርጓል። ሱብጀክቱ ከቨርቡ ጋር አግሪ አድርጓል። ቢ ላይ ግን ስህተት አለ። ኢት ዌር ሳይሆን ኢት ወዝ መባል አለበት። ሲ ዊ ዌር ማለት አለብኝ ዲ ዩ ሃቭ ማለት አለብን። እዚህ ጋር ፕሉራል ሰብጀክት ስላለን ፕሉራል ቨርቦች መሆን አለባቸው። ሶስተኛ ኤናላይስ ስ ትክክል ነው። አይ ዋንትስ አንልም። ቨርቡ ላይ ኤስ ከጨመርን ሲንጉላር ይሆናል። አይ ደግሞ ምንም እንኳ ሲንጉላር ቢሆንም ኦልዌስ ፕሉራል ቨርብ ስለሚወስድ አይ ዋንት መባን ነበረበት። ሲ ሉል ኮንስትራክስ ብሪስ ፎር ኤሌቭን ይህ የሰው ስም ነው ሂ የሚለው ፕሮናውን ይተካዋል። ኮንስትራክትስ የሚለው ቨርብ ላይ ኤስ ስለጨመርን ሲንጉላር ፎርም ነው። እዚህ ጋር ሲንጉላር ሰብጀክት ስላለኝ ሲንጉላር ቨርብ ነው ይሄ ትክክል ነው፣ ምንም ችግር የለው። ዲ ላይ he call his friend every day he calls መባል ነበረበት። ሂ ሺ ኢት ከመጣ ሰርድ ፐርሰን ሲንጉላር ስለሆኑ ቨርቡ ላይ ኤስ መጨመር ስላለብን፣ ስለዚህ እዚህ ጋር በዚህ መልኩ ያው ሰብጀክት እና ቨርባችን አግሪ ማድረግ አለባቸው ማለት ነው። ኤክሰለንት። ቀጣይ ላይ ያው መሰል ኤክሰርሳይሶችን ለመስራት እንሞክራለን። ኤክሰርሳይዝ 3 ለማየት እንሞክራለን። ይህ ስለ ሰብጀክት ቨርብ አግሪመንት መልመጃዎች የምንሰራበት እና አንዳንድ አንደንድ ማብራሪያዎችን የምናይበት ክፍል ነው። አንደኛ ጥያቄ ዩ is my favorite aunt። ሁለተኛ ሺ performs the kid well። ሶስተኛ a